ይድረስ ለማዳሜ፣ ምን እንደሚያምራት አላውቅም። ሳጸዳላት እኮ የእነ ማጸዳም ትለኛለች። ይዞረች ታይው እነ ኧረ የእሷስ ምንድን ነው መላው? አቤት እራስ ስታዞር ሳያት፣ አናድደኛለች ሳያት፣ አናድደኛለች ሳያት በየማዳም ቅመሙ በየኩሽናው እዛ በአረብ ሀገርና እንዲሁ በውጭ ሀገር ያላችሁ እንዲሁ ቤቶች ስንቱ ነው ባለሙያና ባለጥበብ። አንዷ ባለፈው እንዱ እንዲህ ህዝቡን እየየ ያስ ብላ አስለቀሳ ስታ በቃኮ ነው ፍራንክ ነው አርት ነበረ መማር የነበረው አጋጣሚ የእንጀራ ጉዳይ ሆኖብኝ አረብ ሀገር ገብቼ ነው ብላ ለእናንተ ስል ሙዚቃ ማቀናበሪያ ከፍቼ ክሊፑን ነው ይሰራላችኋሉ። ጥበብ ያለው ሰው ጥበብ የጠራው ሰው አዎ፣ አዎ እንሰራለን። በርቱልኝ ብቻ እናንተ ግጥሟ ላይ ጻፍ ጻፍ አድርጉ የተመታ ጓደኛ ሲኖር